ስሜ ዶክተር ክብርተ ጸጋዬ ይባላል። በአለርት ሆስፒታል ውስጥ የነርቭ ህክምና ስፔሻሊስት ሆኜ በመስራት ላይ ይገኛለሁ። ለስትሮክ አጋላጭ ምክንያቶች ምንድን ናቸው? እንዴት መከላከል እንችላለን? ለስትሮክ ብዙ የሚያጋልጡ ወይም ተጋላጭ ምክንያቶች ሊሆኑ የሚችሉ አሉ። እነዚህን በጠቅላላው ለሁለት መልኩ ማየት እንችላለን። አንደኛው መሻሻል ወይም መስተካከል የሚችል ሪስክ ፋክተር ነው። ሌላኛው ደግሞ መሻሻል ወይም መስተካከል የማይችል ሪስክ ፋክተር ነው። አብዛኛው ሰማንያ እስከ ዘጠና ፐርሰንት የምንለው ተጋላጭ ምክንያቶች መሻሻል ወይም መስተካከል የሚችሉ ናቸው። ከእነዚህም ውስጥ በጣም በብዛት የምናስተውለው ከፍተኛ የሆነ የደም ግፊት ነው። ሌላኛው ደግሞ የስኳር ህመም ያለበት ሰው ለስትሮክ ተጋላጭ ሊሆን ይችላል። ሌላው ከፍተኛ የሆነ የኮሌስትሮል መጠን መጨመር ለዚህ ለስትሮክ ተጋላጭ ሊያደርግ ይችላል። ሌላው ደግሞ የተለያዩ የልብ ህመሞች ለስትሮክ ሊዳርጉ ይችላሉ። ከዛ ውስጥ በጣም ብዙ ጊዜ የሚስተዋለው አትሪያል ፊብሪሌሽን ወይም ደግሞ የልብ ምት መዘበራረቅ የምንለው እሱ ለስትሮክ ተጋላጭ ሊያደርግ ይችላል ማለት ነው። ሌላ ደግሞ ከአኗኗር ዘይቤ ጋር የተያያዙ ለስትሮክ ተጋላጭ የሚያደርጉ ምክንያቶች ይኖራሉ። ከዚህም ውስጥ የመጀመሪያው ከፍተኛ የሆነ የሰውነት መጨመር ወይም የሰውነት ክብደት መጨመር ወይም ኦቢሲቲ የምንለው ለስትሮክ ያጋልጣል። ሌላው ከፍተኛ የሆነ የአልኮል መጠጥ መጠቀም፣ ሲጋራ ማጨስ፣ ምንም አይነት የአካል ብቃት እንቅስቃሴ አለማድረግ፣ ቅባታማ ምግቦችን መመገብ እንዲሁም ከፍተኛ ጨው ይዘት ያላቸውን ምግቦችን መመገብ ከአመጋገብ ዘይቤ ውስጥ እነዚህም እንደ ሪስክ ፋክተር ወይም ተጋላጭ ምክንያቶች ሆነው ሊታዩ ይችላሉ ማለት ነው። ሌላው ደግሞ መሻሻል የማይችሉ ወይም ደግሞ መስተካከል የማይችሉ ተጋላጭ ለስትሮክ የሚያደርጉ ምክንያቶች አሉ። አንደኛው እድሜ ነው። ስትሮክ በማንኛውም እድሜ ሊከሰት ይችላል፣ ግን አብዛኛውን ጊዜ እድሜ ከፍ ያለ ሰው ላይ ይስተዋላሉ። ስለዚህ ለወንድ እድሜያቸው ከ55 በላይ ሲሆን ለስትሮክ ተጋላጭ ይሆናሉ። ለሴቶች ደግሞ ከስልሳ አምስት እድሜ በላይ ለስትሮክ ተጋላጭ የመሆን እድላቸው ከፍተኛ ይሆናል ማለት ነው። ሌላው ደግሞ ጾታ ነው። ወንዶች ከሴቶች የበለጠ ለስትሮክ ተጋላጭ ሆነው ሊታዩ ይችላሉ ማለት ነው። ሌላው ደግሞ አንዳንድ የስትሮክ አይነቶች በዘር የሚመጡ ወይም ደግሞ ቤተሰብ ላይ ስትሮክ ከዚህ በፊት ከነበረ ወይም ራስ ላይ ስትሮክ ከነበረ ድጋሜ መከሰት እድል እነዚህ አብዛኛው መሻሻል ወይም ማስተካከል የሚቻል ነው ማለት ነው። ስለዚህ ከነዚህም ውስጥ ደም ግፊት ካለ ደም ግፊትን መቆጣጠር፣ ስኳር መጠን መቆጣጠር፣ ኮሌስትሮል እንዲቀንስ ህክምናዎችን መከታተል፣ የአካል ብቃት እንቅስቃሴ በማድረግ አመጋገብን በማስተካከል እነዚህ እነዚህን በማድረግ ተጋላጭ የሚያደረጉ ምልክቶችን መቀነስ ይቻላል ማለት ነው። ቀድመው የሚታዩ የስትሮክ ምልክቶች ምንድን ናቸው? አንድ ሰው የቢያጋጥመውስ ምንድን ነው ማድረግ ያለበት? ስለዚህ ያው ስትሮክ ነው ብለን የሚያሳዩን ምልክቶች ምንድናቸው? ድንገተኛ የሆነ የአካል መደንዘዝ ወይም የአካል መስነፍ በተለይም በአንድ በኩል ወይ በግራ በኩል ወይ በቀኝ በኩል ድንገታዊ የሆነ ሰውነት አለመታዘዝ ወይ መድከም ወይ መፍሰዝ ካለ ፊትንም ሊጨምር ይችላል። ፊት ድንገታ የሆነ ወደ አንድ በኩል ፊት መጣመም ካለ ይሄ እርሊ ወይም ደግሞ ቶሎ ልናያቸው የምንችላቸው ምልክቶች ናቸው ብለን እናስባለን። ሌላው ምልክት ደግሞ ድንገተኛ የሆነ ንግግር መናገር አለመቻል። በፊት ኖርማል የሚናገር ሰው ድንገት ንግግር ካቆመ ወይም ደግሞ ንግግሩ ቀስ ያለ ወይም የተንተባተበ አይነት ንግግር ከሆነ ወይም ደግሞ ንግግርን መረዳት ካልቻለ ይሄም የስትሮክ ምልክት ሆኖ ልናየው እንችላለን። ሌሎች ምልክቶች አሉ። ለምሳሌ ድንገተኛ የሆነ ከባድ የሆነ ራስ መታት ካለ፣ ድንገተኛ የሆነ የማዞር ስሜት ወይም ሚዛን መጠበቅ አለመቻል ካለ እነዚህ እነዚህ ሌሎችም ተጨማሪ የስትሮክ ምልክቶች ሊሆኑ ይችላሉ ማለት ነው። ስለዚህ ማንኛውም ሰው ከነዚህ ምልክቶች ውስጥ ካየ ቶሎ ብሎ ወደ ህክምና መውሰድ ያስፈልጋል ማለት ነው። ለስትሮክ ህክምና እያንዳንዷ ደቂቃ ዋጋ አላት። ህክምናዎቹ ከጊዜ ጋር ነው የሚደረጉት እና ቶሎ ወደ ህክምና የደረሰ ሰው ቶሎ ህክምናውን አድርጎ የማገገም እድሉም ከፍተኛ ሊሆን ይችላል። ስለዚህ እነዚህ ምልክቶች በኖሩ ሰዓት ቶሎ ወደ ህክምና ስትሮክ በመጠርጠር ቶሎ ወደ ህክምና መውሰድ ያስፈልጋል ማለት ነው። በሀገራችን ያሉ ለስትሮክ የሚሆኑ የህክምና አማራጮች ምንድን ናቸው? ለስትሮክ ያው የተለያዩ ህክምናዎች አሉ፣ እንደ አይነታቸው ይወሰናሉ ማለት ነው። ሁለት አይነት ስትሮክ አሉ። አንደኛው ደም ስር ውስጥ ደም መርጋት በመከሰት የሚከሰተው ስትሮክ ወይም ኢስኬሚክ ስትሮክ የምንለው ነው። ሌላኛው ደግሞ አንጎላችን ውስጥ ደም ሲፈስ ወይም ሄሞራጂክ ስትሮክ የምንለው ነው። ስለዚህ የስትሮክ ህክምናዎቹ እንደ አይነቶቹ ይለያያሉ። አብዛኛውን ጊዜ የምናየው ወይም ኮመን የሆነው ስኬሚክ ስትሮክ የምንለው ወይ ደም መርጋት ያለው ስትሮክ ነው ማለት ነው። እሱ በሚከሰት ጊዜ እንደየመጡበት ሰዓት ይለያያል ህክምናዎቹ የህመምተኞቹ ማለት ነው። ስለዚህ በአራት ሰዓት ውስጥ ወይም ከአራት ሰዓት ከግማሽ ውስጥ መምጣት ከቻሉ በደም ስር በሚሰጡ መድኃኒቶች እነዚያ የረጉትን ደሞች መበተን የሚችል መድኃኒቶች ሊሰጣቸው ይችላል ማለት ነው። እስከ 24 ሰዓትም ድረስ ከመጡ ደግሞ በቀጭን ቱቦ ደም ስሩስ በመግባት እነዛን የረጉ ደሞች መበተን የሚቻልበት ህክምናዎች አሉ። ከ24 ሰዓት በኋላም ቢሆን ከመጡ የተለያዩ መድኃኒቶችና ህክምናዎችን በማድረግ የስኳር መጠንን በማስተካከል ደም ግፊት እንዲስተካከል ማድረግ፣ ሌሎች ሌሎች ተጨማሪ ኢንፌክሽኖች ካሉ እንዳይከሰቱ በመከላከል እና ደግሞ ስትሮክም ደጋግሞ እንዳይመጣ መከላከያ መድኃኒቶችን በመስጠት ህክምና መደረግ ይችላል። ግን ያ ዋናው ነገር ምንድነው? ዋናው ቀድሞ መምጣቱ ነው ማለት ነው። ስለዚህ አንድ ሰው አርፍዶ ከመጣ መጀመሪያ ቢመጣ የሚያገኝ የነበረውን ህክምና ላያገኝ ይችላል ማለት ነው። ሰው ቶሎ የማገገም እድሉም ይቀንሳል ማለት ነው። ሌላው ደግሞ ደም መፍሰስ የምንለው አይነት ወይም ሄሞራጂክ ስትሮክ ከሆነ ደግሞ ዋናው መንስኤ ከፍተኛ የሆነ የደም ግፊት ነው። ስለዚህ ደም ግፊቱን እንዲቆጣጠር ማድረግ፣ ሌሎች ተጓዳኝ ነገሮች ካሉ እነሱን መቆጣጠር እንደ ደም የፈሰሰበት ቦታ የአንጎል ክፍል እና እንደፈሰሰው መጠን ደግሞ ታይቶ የነርቭ ቀዶ ጥገና ስፔሻሊስቶችም ደም መጥረግ የሚያስፈልጋቸው ሁኔታዎች ሊኖሩ ይችላሉ ማለት ነው። ስለዚህ ህክምናዎቹ በዚህ ይለያያሉ ማለት ነው። እንግዲህ ይሄኛውን የመጀመሪያ እርዳታ የምንለው ህክምና ነው። ስለዚህ እነዚህን የመጀመሪያ እርዳታ ህክምና ካረግን በኋላ ወደ ሁለተኛው ህክምና እንሄዳለን። እሱ ምንድን ነው? ሪሃቢሊቴሽን የምንላቸው ናቸው። እነሱም የአካላዊ ፊዚዮቴራፒ ሊሆን ይችላል። ከንግግር ጋር ተያይዞ ችግር ካለ ስፒች ቴራፒ፣ ወደ ስራቸው ወይም ወደ ኖርማል ላይፋቸው እንዲመለሱ ደግሞ ኦኩፔሽናል ቴራፒ የምንለው አለ። ሶ መጀመሪያ እርዳታ ከተደረገላቸው በኋላ ወደ ዛኛው ህክምናዎች፣ ወደ ሪሃቢሊቴሽን ህክምናዎች እንዲሄዱ ይደረጋል ማለት ነው። ሊሚቴሽኖቹን ስናይ በእኛ ሀገር ያሉት አሁን ለምሳሌ ያው መጀመሪያ በአራት ሰዓት ከመጡ ደም መርጋት ከተከሰተ በደም ስር የሚሰጡ መድኃኒቶች አሉ ያልኳችሁ፣ ሁሉም ሆስፒታሎች ላይ የለም። ሁሉም ሆስፒታል ላናገኝ እንችላለን። ስለዚህ ያው ሊሚቴሽን አለ። በኢንፍራስትራክቸር ሊሆን ይችላል። ሁሉም ቦታ ሲቲስካን ላይገኝ ይችላል። ሁሉም ቦታ መመርመሪያዎች ወይም መድኃኒቶቹ ላይገኙ ይችላሉ። ይሄ ሊሚቴሽን አለ። ሌላው ደግሞ ዋናው ሊሚቴሽን ህመምተኛ በቶሎ ህክምና አለመምጣት ነው። ስለዚህ ህመምተኛ በቶሎ የሚመጣ ከሆነ ህክምናው ወዳለበት ቦታ እንኳን ሪፈር አድርጎ ቶሎ ህክምናው እንዲያገኝ እድል ጊዜ ይኖረዋል ማለት ነው። አርፍዶ ከመጣ ግን እነዛን ህክምናዎች ላያገኝ ይችላል። ስለዚህ ህክምና ቦታ ላይ በጊዜ አለማድረስም አንዱ ሊሚቴሽን ነው። ሌላው ሊሚቴሽን ተብሎ የሚታሰበው ደግሞ ሪሃቢሊቴሽኖችን በጊዜ አለመውሰድ ወይም ደግሞ በቀጣይነት አለመውሰድ ነው። ስለዚህ መጀመሪያ እርዳታ ከተሰጠ በኋላ ለማገገም የሚረዳው ሪሃብሊቴሽን ወይም ፊዚዮቴራፒ የምንላቸውን ህክምናዎችን አንዳንድ ጊዜ ወይ በጊዜ አለመጀመር ወይም ከተጀመረም በኋላ በቀጣይነት እስከሚያስፈልገው ጊዜ ተከታትሎ አለመውሰድ፣ ይሄም አንዱ ለህክምና የሚፈጥረው ሊሚቴሽን ይሆናል ማለት ነው። ቀድሞ ስትሮክ ያጋጠመው ሰው ተመልሶ ጤናማ ህይወትን መምራት ይችላል? የመዳን ሂደቱን የሚወስኑ ነገሮችስ ምንድን ናቸው? ስለዚህ ስትሮክ ያለበት ሰው ያው አውትካሙ ምንም ሊሆን ይችላል። ወደ ነበረበት ወይም ወደ ኖርማል ላይፍ ሊመለስ ይችላል፣ ወይም ከባድ የአካል ጉዳት ደርሶበት በዛው ሊቀጥል ይችላል፣ ወይም ደግሞ ስትሮክ ለሞትም ሊዳርግ ይችላል ማለት ነው። እነዚህ ልዩነት እንዴት መጣ ስንል አንደኛ የስትሮኩ አይነት ይወስነዋል፣ ሁለተኛ የስትሮኩ መጠን ይወስነዋል። ስለዚህ ከፍተኛ ደመፍሰስ ወይም ከፍተኛ ቦታ ላይ ደመርጋት ከተከሰተ የማገገም እድላቸው ዝቅተኛ ይሆናል። አነስተኛ መጠን ያለው ደም መፍሰስ ወይም ደም የረጋበት ቦታ አነስተኛ ቦታ ከሆነ ደግሞ ቶሎ የማገገም እድላቸው ወይም ወደ ኖርማል የመመለስ እድላቸው ከፍተኛ ነው ማለት ነው። ሌላው ደግሞ የተከሰተበት የአንጎል ክፍልም ይወስነዋል ማለት ነው። ሶ የግራና የቀኝ አንጎላችን አንድ አይነት ተመሳሳይ ስራ የላቸውም። ስለዚህ አንዳንድ በጣም አስፈላጊ የምንላቸው የአንጎል ክፍል ስራዎች አሉ፣ በሌላ የአንጎል ክፍል ስራ መተካት የማይችሉ አንዳንድ የአንጎል ክፍል ስራዎች ደግሞ በሌላ የአንጎል ክፍል መተካት ይችላሉ ማለት ነው። ስለዚህ ስትሮክ የተከሰተው በጣም አስፈላጊ የምንላቸው በሌላ የአንጎል ክፍል ስራቸው መተካት የማይችሉ ቦታዎች ከሆኑ ለማገገም ሊያስቸግር ወይም ደግሞ ቶሎ ሊያያገግም ይችላል ማለት ነው ግን ወይም ደግሞ በጣም አስፈላጊ ስራ የሌላቸው አንጎል ክፍሎች ወይም በሌላ መተካት ስራቸው የሚችል የአንጎል ክፍሎች ከሆኑ ደግሞ ቶሎ የማገገም እድል ሊኖራቸው ይችላል ማለት ነው። እነዚህ እነዚህ እንትኖች ማተር ሊያደርጉ ይችላሉ። ሌላው ደግሞ ቶሎ ህክምና ማግኘትና አለማግኘትም ሪከቨሪው ላይ ወይም ደግሞ ቶሎ የማገገም እድል ላይ አስተዋጽኦ አለው ማለት ነው። ቶሎ ህክምና ሳይቆይ ካገኘ እንደ መጠኑ ቢለያይም ቶሎ ለማገገም እድል ሊኖራቸው ይችላሉ። መጀመሪያ እርዳታ ከተደረገ በኋላ ቶሎ ሪሃቢሊቴሽን መጀመር ወይም ደግሞ ቶሎ ፊዚዮቴራፒ እና ሌሎች ቴራፒዎችን መጀመርም እነዚህም ቶሎ አገግሙ ወደ ኖርማል ላይፍ ለመመለስ እድልን ይጨምራል ማለት ነው። ሌላው ደግሞ እድሜ ነው። አንዳንድ ጊዜ ያው በማንኛውም እድሜ ሊከሰት ቢችልም አብዛኛውን ቅድም እንዳልኩት ከፍተኛ እድሜ ያላቸው ሰዎች ላይ ነው የሚከሰተው እና። ስለዚህ አሁን የሰማን ለምሳሌ ሰማንያ ዓመት እድሜ ያለው እና የአርባ ዓመት ያለው እድሜ ስትሮክ ቢከሰት ሰውነታችን ራሱን የማዳን ችሎታ እኩል ላይ ሆን ይችላል። ስለዚህ ከፍተኛ ከፍ ያለ እድሜ ያላቸው ሰዎች ላይ የማገገም እድላቸው ትንሽ ዝቅ ሊል ይችላል ማለት ነው። አሁን ባለንበት በኢትዮጵያ ብሎም በአፍሪካ ማህበረሰባችን ስለ ስትሮክ ያለውን እውቀት ለመጨመር ምን ምን ማድረግ አለብን? እሺ። ስትሮክን ያው ከማከም የተሻለ መከላከሉ ላይ ቢሰራ ብዙ ውጤት ይገኛል ብዬ አስባለሁ። ምክንያቱም አንደኛ ነገር ትሪትመንቱ ሁሉም ቦታ ላይገኝ ይችላል በበቂ ሁኔታ። ስለዚህ ቀድሞ መከላከሉ ጠቀሜታ አለው። ቀድሞ ለመከላከል መጀመሪያ ምልክቶቹ ምንድናቸው የሚለውን ህብረተሰቡ ማወቅ አለበት ማለት ነው። ስለዚህ አክሮኒሞች አሉ እንደዚህ፣ ለህብረተሰቡ በቀላል መንገድ እንዲማሩ የሚደረግበት ፋስት ይባላል። ኤፍ ማለት ፌስ ድሮፒንግ ነው ወይም ደግሞ የፊት ወደ አንድ በኩል መጣመም ማለት ነው። ስለዚህ ህብረተሰቡን አንድ ሰው ፊት ላይ መጣመም ካለ ወይም ደግሞ ሲስቅ እኩል አለመሆን ምልክት ካየ የስትሮክ ምልክት መሆኑን ማስተማር። ሁለተኛው ደግሞ ኤ ነው ወይም አርም ዊክነስ ይህ ደግሞ አንድ ሰው እጁ በድንገት በአንድ እጁ አለመታዘዝ ካለ እጁን ከፍ እንዲያረግ በማድረግ እኩል ይታዘዛል አይታዘዝ የሚለውን ቼክ በማድረግ ይሄኛውም የስትሮክ ምልክት ሊሆን እንደሚችል ማወቅ ነው። ሌላው ኤስ ከፋስት ውስጥ ደግሞ ስፒች ነው። ሰውማን ንግግር ችግር ከገጠመው መናገር አለመቻል ወይም ደግሞ ንግግርን መረዳት አለመቻል ካለው ይሄን የስትሮክ ምልክት መሆኑን ማሳወቅ ነው። ቲ ደግሞ ታይም ቱ ኮል ነው። ስለዚህ እነዚህ ምልክቶች ካለ ቶሎ ብሎ ወደ አምቡላንስ ወይም ወደ ህክምና ቦታ ማምጣት እንደሚያስፈልግ፣ ስለዚህ በእነዚህ ምልክቶችን ለህብረተሰቡ ማስተማር ያስፈልጋል ማለት ነው። ሌላው ደግሞ ህብረተሰቡን ያው ሪስክ ፋክተሮቹ በአብዛኛው መሻሻል የሚችሉ ስለሆነ ምን ምንድናቸው ስትሮክን የሚያመጡት የሚለውን በማስተማር እነሱ እንዴት መቀነስ ይቻላል ነው። ይህም ደግሞ ደም ግፊት ያለው ሰው ላይ መጀመሪያ ከሰራን ወደ ስትሮክ ላይ ይሄድ ይችላል ማለት ነው። ስለዚህ ደም ግፊት ያላቸው ሰዎች ደም ግፊታቸውን እንዲቆጣጠሩ ማድረግ። አብዛኛው ሰው ደግሞ ደም ግፊት እንዳለበት ሳያውቀው ሁላ ሊቆይ ይችላል። ስለዚህ በማንኛውም ሬጉላር ፎሎፕ የምንላቸው ወይም ህክምና ክትትል ሬጉላርሊ እንዲያደረጉ ደም ግፊትም ኮሌስትሮልም ካለ በጊዜ እንዲቆጣጠሩ ወደ ስትሮክ እንዳይሄድ ይረዳል ማለት ነው። ስለዚህ አብዛኛውን ፕሪቬንሽን ላይ ብንሰራ የተሻለ ለውጥ ልናመጣ እንችላለን ማለት ነው። ሌላው ደግሞ ኮሚኒቲ በተለያየ መንገድ በሬዲዮ ሊሆን ይችላል፣ በቴሌቪዥን፣ በህብረተሰብ የሚሰበሰቡበት ቦታዎች እቁብ፣ እድር የመሳሰሉት ላይ እነዚህን አዌርነስ መፍጠር፣ የጤና ኤክስቴንሽን ወርከሮች ወደ ህክምና መምጣት የማይችሉትን ሰዎችን በመድረስ ምን ምን ሪስክ ነው ወደ ስትሮክ ሊያዳርግ የሚችለውን የሚለውን እነሱን ማስተማር፣ የስትሮክ ምልክቶችን ማስተማር በምን መከላከል እንችላለን የሚለውን ማስተማር። የተለያዩ ካምፔኖች ሲኖሩ ስትሮክ ዴይ ሲኖር እነሱ ላይ የተለያዩ መሳተፍ ህብረተሰቡን በማስተማር ምልክቶቹን እና እንዲሁም ምን ያመጣቸዋል የሚለውን ለመከላከል እንችላለን ማለት ነው። ስለዚህ አሁን በአሁኑ ጊዜ ስትሮክ በጣም እየጨመረ ያለ ህመም ነው። ምክንያቶቹም አብዛኛዎቹ መስተካከል የሚችሉና ስትሮክ ሳይከሰት ሪስኩን መቀነስ የምንችልበት አጋጣሚዎች ስላሉ መጀመሪያ መከላከል፣ በኋላ ጉዳቱ ደርሶ ከማከም በጣም የተሻለ ለውጥ ሊያሳይ ይችላል ነው ምለውና፣ ስለዚህ መከላከሎች ላይ ብናተኩር ጤናማ የሆነ አመጋገብ፣ ጤናማ የሆነ የአካል ብቃት እንቅስቃሴ እንድናረግ፣ ግፊት፣ ስኳር፣ ኮሌስትሮል የመሳሰሉት ካሉ እንድንቆጣጠር ከክብደት ከመጠን በላይ መጨመር ካለ እሱን እንድንቆጣጠር፣ እንዲሁም ተጓዳኝ የምንጠቀማቸው ሲጋራ ማጨስ፣ አልኮል መጠጥ መጠቀም ካለ እነሱን ማቆም እንዳለብን እነዚህ እነዚህን በማድረግ ብቻ የስትሮክ የመከሰት እድልን በሰፊው መቀነስ እንደምንችል እና መከላከሉ ላይ የበለጠ ብንሰራ የተሻለ ይሆናል ብዬ አስባለሁ።